የመከራ ውርጅብኝ እየተፈራረቀ ያንገላታት። አግብታ ሶስት ልጆችን ብትወልድም ከጭካኔ ከድብደባና ከስድብ በቀር ከባሏ ሌላን አላተረፈችም። በወጣትነት ጉልበቱ እጆቹን ያወናጭፍባታል። በአሳማሚ ቃላቶቹም ይሰድባታል። በውበቱ የተማረከች ገንዘብ ያላትን ሴት ሁለተኛ አግብቶ ከእርሷ ጋር በትዳር ተጣምሯል። የመጀመሪያ ባለቤቱና ልጆቹ በረሃብ አለንጋ ሲሰቃዩ እርሱ ከአይነት አይነቱ ይመገባል። የቀለብ ወጪም አይሰጣቸውም። መሸከም ቢያቅታት፣ ነገሮች ተደራርበው ተስፋ ቢያስቆርጣት አንጀቷን አስራ ፍቺ ጠየቀች። ውጥኗ ሰምሮ ከልጇ ጋር የብቸኝነትን ሕይወት ጀመረች። ልጅና ሚስቱ የት እንዳሉ ሳያውቅ ዘመናት ተቆጠሩ። ጥንካሬው ከቶት ወጣትነቱ በእርጅና ምልክቶች ተተክቷል። ሰውነቱ ቆሽሾ ሻካራ ልብሱን እንዳጠለቀ ድልድይ ስር መተኛት የዘወትር ተግባር ሆኗል። የእግር ኮቴ ድምጽ ሳይቀር ያስፈራዋል። የአገሩ ደጋግ ሰዎች ቅንጥብጣቢ እየሰጡ የዕለት ጉርሱን ይሸፍኑለታል። የከተማው አንድ ባለጸጋ በአቅራቢያው ወደሚገኝ ከተማ ወስዶ ሆስፒታል ውስጥ የመኪና ጽዳት ሰራተኛ ሆኖ እንዲሠራ በማድረጉ ትንሽ እረፍት ቢጤ ተሰምቶታል። አንድ ቀን ውድና የቅንጦት መኪና ከሆስፒታሉ በር ላይ ቆመ። መስታወቱ ተከፈተ። ከመኪናው ባለቤት አጠገብ አንዲት ሴት ተቀምጣለች። የወጣትነት ውበቷ ከሌላ ጊዜ በተለየ ጨምሯል። ድሎት አቀማጥሎ አሞና ድሏታል። ጽዳት ሰራተኛው የቀድሞ ባሏ መሆኑን አወቀች። የተጎሳቆለ ፊት ችግር ምን ያክል እንደቀየረው ተመለከተች። የሕመም ምልክቶች ይስተዋሉበታል። የቅንጡ መኪናው ባለቤትም ከሱ ልጆች አንዱ ነበር። እናቱን መኪና ውስጥ ለጥቂት ደቂቃዎች ትቶ ወረደ። እኔ ማን እንደሆንኩ ታውቃለህ? በማለት ጠየቀችው። መጥረጊያውን እያወዛወዘ እንዳረሳት በመግለጥ አንገቱን በአውንታ ነቀነቀ። የምትሰራበት ሆስፒታል ባለቤት ልጄ ነው። ካንተ ጋር ከተፋታው በኋላ ባለጸጋ ሰው አገባው፣ ሁኔታዎችንም ተለወጡ። የልብህ ድርቀት የጭካኔህ ጥግ ባይኖር ኑሮ ልጄ ስፔሻሊስት ዶክተር ባልሆነ ነበር። ባትተውን ሁኔታዎችን ባልተሻሻሉ ነበር። በወቅቱ አንተን ማግባቴ እድሌ ነው ብዬ ባምንም

አንዳች ነገርን እርሱ ለናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል፣ ግን እናንተ አታውቁም። ሱረቱል በቀራ አንቀጽ 216። ሳናውቅ ነገራቶች ላይ ብንቸኩልም የሚበጀንን የሚመርጥልን ጥበቡ ለላቀው ለዓለማቱ ጌታ ለአላህ ወሰን የሌለው ምስጋና ይድረሰው። ከአላህ እዝነት ተስፋ አትቆረጥ። ጉዳዮችህን ለርሱ ትተህ በርሱ ተመካ። ለሲሳይህም አትቸኩል፣ ጊዜው ቢረዝም በማጣት ብትጠበስም ሪዝቅህ የትም አይሄድምና የአላህን ውሳኔ ውደድ። ማን ያውቃል? አዎን ማን ያውቃል? እኛ መጥፎ ሆኖ የታየን መልካም፣ መልካም ሆኖ የታሰበን ደግሞ መጥፎ ሊሆን ይችላል። ማን ያውቃል? አላህ የከለከለን እኮ ሊሰጠን፣ የጣለን ሊያነሳን፣ ያዘገየን በሰላም ሊያደርሰን፣ ያላመቻቸልን ቆይቶ ሊሸልመን፣ ያላሳካልንን ሊያሻሽለን ይሆን ይሆናል። አንድ የአላህ ባሪያ ፈጣሪውን ምንጊዜም በጥሩ ነገር ያስባል፣ ይጠረጥራል። ፈጣሪውም መልካሙን ጥርጣሬውን ያጸናለታል። ሙእሚን ምንጊዜም ቢሆን ከነገሮች ተስፋ አይቆርጥም። አንድ ቀን ያሰብኩት ይሆንልኛል ብሎ ተስፋ ያደርጋል። ቢደኸይ ያልፍልኛል፣ ቢወድቅ ይሳካልኛል፣ ባጣ ይተካልኛል። አላህ ስብሓንሁ ወተዓላ ሁሉንም ያደረገው ለእኔውም መልካምን ሽቶ የኔንም መሻሻል ፈልገው ሆኖ ሲል ያስባል ሙእሚን። እንደ ስሙ ሁሉ በአላህ ከልቡ አማኝ ነውና በደረሰበት ትንሽ የዱንያ ላይ ጊዜያዊ ሙሲባ ተቆጥቶ ዛሬውኑ ቂያማ ትቁም አይልም። ተቆጥቶም ራሱንም ሆነ ሰውን አይረብሽም። ለንዴቱ ማብረጃም ገመድ ፍለጋ አይሮጥም። የህይወትን ባህር ያውቃል፣ ስለሚያውቅም ይረጋጋል። አምላኩን፣ ፈጣሪውን፣ አላህ ስብሓንሁ ወተዓላን ስለሚወድ ከሱ የሚመጣውን ሁሉ ይወዳል። ለዚህም ችግርን እንደ ደስታ፣ በሽታን እንደ ኃጢአት ማበሻ አድርጎ ይመለከታል። የአላህ ረሕመቱ ሰፊ መሆኑን ፈረጁን የሚያመጣበት ጊዜም እጅግ ቅርብ እንደሆነ ፈጽሞ አንዘንጋ። ፊት ለፊታችንን አስፍተንና አብርተን እንጂ አጥብበንና አጥቁረን አንመልከት። ዓይናችን ከጭጋጉና ከጥቁሩ ደመና ላይ ሳይሆን ከደማቋ ጨረቃ ላይ ይረፍ። ባንደርስበት እንኳን የተስፋን ገመድ እንንጠልጥልበት። ተስፋ ባይኖር ኖሮ ህይወትም ባላጓጓች ነበር። ወጥሮ የያዘን ገመድ ካለ ወጥረን እንያዘው፣ ወይ ይላላል፣ አሊያም ይበጠሳል። ሰው ሁሉ ርቆን የሚያጽናናን ቢጠፋም አላህ ሁሌም ከጎናችን መሆኑን አነርሳ። ከሱ በላይ አጽናኝ የለምና በርሱ እንጽናና፣ በአላህ እንመካ። የሰው ነፍስ ባለቤቱ እንዳደረጋት ነው የምትሆነው። ካስታገሳት ትታገሳለች፣ ሊገራት ከጣረም ትገራለች። እንታገሳለን የሚሉ ይታገሳሉ፣ እንችላለን የሚሉም በአላህ ፈቃድ ይችላሉ። ከራሳችን በላይ ለራሳችን የሚያስብልን ማንም የለምና ለነፍሳችን የሚበጃትን እንምረጥላት። ከጊዜህ ትንሽን ደቂቃ ስጠኝ። እስኪ በችግር ጊዜ በጥሩ ነገር ገድ ማለትን ስለ መመኘት በጥቂቱ ላውጋቸው። በተለይ በአሁኑ ሰዓት ጥሩ መመኘትና ይህንንም ሰዎች ዘንድ ማሰራጨት ምንኛ ያማረ ተግባር ነው። ነቢያችን ዐለይሂ ሰላቱ ወሰላም ገድ ወይም ጥሩ መመኘት ያስደስተኛል ሲሉ ሰሐቦችም ገድ ማለት ምን ማለት ነው አሏቸው። እርሳቸው መልካም ንግግር ነው አሉ። ሐዲቱን አስተውላችሁ ተመልከቱ፣ ተስፋም አድርጉ። የኛ ጌታ ሩህሩህ ቻይ የሆነ እንዲሁም ያ እዝነቱ ደግሞ ሁሉን ነገር ያዳረሰ ነው። ጌታችንም አላህ ስብሓንሁ ወተዓላ በተከበሩ ቃሉ እንዲህ ሲል ያረጋግጥልናል፣ እዝነቴ ሁሉን ነገር ያዳረሰ ነው። በሌላ የቁርአን አያም እንዲህ ይለናል። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ አላህ ወንጀሎችን ሁሉ ይምራልና በላቸው። አስተውሉ። አላህ ስብሓንሁ ወተዓላ በወንጀል ድንበር ከማለፋቸውም ጋር ባሮቼ ብሉ መጥራቱ አላህን ምንኛ ቻይና ታላቅ አደረገው? ታዲያ የፈለገ ድንበር ብናልፍ የአላህ መሐርታ ሰፊ ሆኖ ሳለ ለምን ተስፋ እንቆርጣለን? ነገራቶች በችግርና አጣብቀኝ ሁኔታ ውስጥ ሲገቡ ቀጥሎ ገር የሆነ ነገር ከርዳታው ጋር እንደሚመጣ ልናውቅ ይገባል። ምክንያቱም አላህ ስብሓንሁ ወተዓላ በማይሻረው ቃሉ እንዲህ ሲል ቃል ገብቶልናል፣ ከችግር በኋላ ገርን ያደረገ። ስለዚህም ተስፋ አንቆጥ፣ ያማረ የሆነን ትዕግስት እናድርግ።

አትዘን አላህ ከእኛ ጋር ነው የሚለውን፣ እኛ የፈለገ ብናጎድልና ብንዘናጋ፣ የአላህ እዝነት ግን ቁጣውን ቀድሟል፣ መሃርታውም ቅጣቱን ቀድሟል። በተከበረውም ቁርአኑ እንዲህ ተብሏል፣ ብዙውን ይቅር ይላል። ታዲያ ለምን እንጨነቃለን? ለምንስ ተስፋ እንቆርጣለን? አዎን ወዳጆቼ፣ በትክክልም

ፈተናና አደጋ ባጋጠመን ጊዜ እርጋታ የምናገኝባት አይደለችምን? አላህስ እንዲህ አላለንም? በትዕግስትና በሰላት ታገዙ። ነቢያችን አለህ ሰላት ወሰላም አንድ ጉዳይ ሲያስጨንቃቸው፣ አሳሳቢ የሆነ ነገር ሲመጣባቸው ወይም ሲጨንቃቸው ወደ ሰላት ይጣደፉ ነበር። የሰላት ወቅቱ በገባ ጊዜም ሁሌም ለቢላል

የአላህ እርዳታና እዝነት ምህረትና ቸርነት ቅርብ ነው። ዱንያን በትክክል ያወቃት ከእርሷ ጋር መኖር አይከብደውም ብዬ አስባለሁ። የሚያናድዱኝ በእሷ ላይ እየኖሩ ተስፋ የሚቆርጡ ናቸው። ዱንያ ላይ ባልተስተካከሉልን ነገሮች መበሳጨት ለዚች የአላህ መልእክተኛ ዓለይህ ሰላቱ ወሰላም አላህ ዘንድ የትንኝ ክንፍ ያህል ዋጋ የላትም ላሏት አገር ዋጋ መስጠት ነው። እናም አትበሳጩ። በአላህ ያመነ ሰው እንዴት ይተክዛል ብዬ እጠይቃለሁ። አላህ ከሻው ነገሮች በዚህች ምድር ላይ እየሆነ ያለ ነገር አለ እንዴ? ደግሞ ኢማን ያለው ሰው እንዴትስ ተስፋ ይቆርጣል? ኢማን ማለት ተስፋ አለመቁረጥ ጭምር ነው እኮ የተጃጃለ ማለት እሱ በፈለገ መልኩ

ስለዚህ አላህ ሽቶልን ነው ባልን ቀን እንደ ተደሰት ነው ሁሉ ሽቶብን ነው ባልን ቀንም መታገስና ውሳኔውን መውደድ ነው ያለብን። የኢማን አስኳሉ ሪዛ ነው ወዳጆች። ሪዛ ማለት የአላህን ፍርድና ውሳኔ በደስታ መቀበል ነው። እሱ ፍትሐዊ ዳኛ ነውና ከሱ በላይ አቤት የሚባልበት የለም። ሰው ሆኖ በሁሉ ጠርዙ የሞላለት ማን አለስቲ ትልቅ ሽህ ልጁ ሲጠምበት አየን። ጥሩ ሚስት ባሏ ይከፋባታል። ገንዘብ ያለው እርጋታ የለውም። እርጋታ ያለው ገንዘብ የለውም። እርጋታም ገንዘብም ያገኘና በልጆቹ የሚበሳጭ ይሆናል። ጥሩ ጥሩ ልጆች ይኖሩትና ድህነት አላላው ሲለዋል። ሁሉ ነገር ይስተካከልለትና ጤና ያጣል፣ ምግብ እያለው መመገብ ያቅተዋል። ሰው ማለት እንዲያ ነው እንግዲህ። እናም እላችኋለሁ ይህች የምንኖርባት ዱንያ ዘላለማዊ አገር አይደለችም። በትክክል ያወቃት በሷ ላይ ባገኘው ዓለማዊ ጥቅም ደስታው አይበዛም፣ በማጣቱም ሀዘኑ ከልክ አያልፍም። ተረጋግታችሁ ኑሩ።

ለአእምሮአችን ሰላም ያገኛል። ማንም በማንም ከሚተማመነውና በማንም ላይ ተስፋ ከሚያደርገው በላይ አላህ ነው ተስፋችን፣ ፈጣሪያችን ነው መከታችን። አላህ ሱብሓነሁ ወተዓላ ተዓላ አዛኝ የሆነ ጌታ ነው። እናት ለልጇ ከምታዝነው በላይ ያዝንልናል፣ ይወደናል፣ ይቀበለናል ፈጣሪያችን

በአላህ ፈቃድ ተጉዘን ለዚህ ቀን ደርሰናል። እዚህ መድረስም ትልቅ ጸጋ ነው። ዱንያ ጥሎ ማለፍ ናትና ረጅም እድሜን አስበው ባጭሩ የተቀጩ ብዙ ናቸው። እስትንፋሳችን ቆይታ እዚህ ደረስን? ስንት ሟች አለ የመመለስን እድል ቢያገኝና እድሜውን በአግባቡ ለመጠቀም ከንቱ ምኞት የተመኘ

ተማጽኗችን ይጠንክር፣ ችክ ማለታችን ይጨምር። ማረን፣ እለፈን፣ እዘንልን፣ ይቅር በለን ያ ረብ። ፈጣሪያችን የእኛን የባሮቹን የተማጽኑ ድምጽ መስማት ይወዳል። በሁኔታችን ሳናፍርና ሳንሸማቀቅ ከነ ጥፋታችን፣ ከነ ወንጀላችን፣ ከነ ጭቅቅታችን ያ ረብ እንበል።

እንደሆነ ወንጀላችንን ሁሉ ያብስልናል፣ እንደ አዲስ ያጸዳናል። ከዚያም አልፎ ይወደናል። ባሮቹ ነንና አይገፋንም፣ አይጥለንም። ማጥፋት የሰው ልጅ ባህሪ ነው። ስናጠፋ ይቅር በለን የምንለው እሱን ብቻ ነው። መጠጊያም ሆነ መሸሻችን እሱ ነው። እሱኑ እንፈራለን፣ ወደሱ እንሸሻለን። የሚገርም ነው።